አክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በፋኖ ኃይሎች ላይ ጠንካራ ዘመቻዎችን መክፈት በሚል በርካታ ኃይል ስምሪት እየተሰጠው ስለመሆኑ ተሰማ። የፋኖ አመራሩ እየመጡ ነው ብለው የሚናገሩት አራት ኪሎ ላይ የተኩስ ልውውጥ እንድናደርግ መጠበቅ የለባቸውም ሲሉ ገልጸዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ በወሎ ቀጠና እየቆሰሉ ምርኮኛ ወታደሮች ተላልፈው መሰጠታቸው ታውቋል። ዓለም አቀፉ የቀይ መስቀል ማህበር የፋኖ ኃይሎች የማረኳቸውን የሰራዊት አባላትን መጎብኘቱንም ይፋ አድርጓል። ሰሙታላችሁ። ጄኔራል ጻድቃን ገብረ ትንሳኤ አሰብን ለመቆጣጠር የብልጽግናው መንግስት ሊያደርገው ያሻል በሚል አማራጭ አቅርቧል። ከአምስት ዓመታት በፊት ለኢትዮ ፎረም የገለጹትና አሁን የተናገሩት ጉዳይም አብሮ እየተነሳ ያለ ነው እንመለከተዋለን። እነ ኮሎኔል ደመቀ ዘውዱ በሰጡት መግለጫ ላይ ከትግራይ ምላሽ ተሰጥቷል። የፌዴራል ተቋማትን በመተው የተሰጠው የጀነራሉ አስተዳደር ምላሽም ሆኗል። ይህንንም ይዘናል። በኦሮሚያ ክልል በተፈጸመ ጥቃት በርካታ ነዋሪዎች ሲገደሉ መኖሪያ ቤቶች ተቃጠሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌም ሰዎች ተገድለዋል እንዲሁም ታግቷል። ጅማ ዞንን ጨምሮ በደቡብ ምዕራብ ኢትዮጵያ አካባቢዎች በጊብ የመንገድ ላይ የአሽከርካሪዎች ግድያ መነጋገሪያ ሆኗል። እነዚህን መረጃዎችንም እንመለከታለን። የኢትዮጵያ ብር ካለማችን እጅግ ደካማ ገንዘቦች መካከል አንዱ ሆነ። እንደ የመንና ሃይቲ ካሉ ሀገራት ጎራም ተሰልፏል። ሌላኛው መረጃችን ነው የኖቤል ሽልማት መነጋገሪያነቱ እንደቀጠለ ነው። ዶናልድ ትረምፕ ያሸንፋሉ የሚል ቅድሚያ ግምቱ በበርካቶች ዘንድ የተሰጠ ቢሆንም ቬንዙዌላዊቷ ፖለቲከኛ አሸናፊ ሆነዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በፋኖ ኃይሎች ላይ ዘመቻዎችን መክፈት በሚል በርካታ ኃይል ስምሪት እየተሰጠው ስለመሆኑ ተነገረም። የፋኖ አመራሩ እየመጡ ነው ብለው የሚናገሩት አራት ኪሎ ላይ የተኩስ ልውውጥ እንድናደርግ መጠበቅ የለባቸውም ሲሉ ገልጿል። በክልሉ አንዳንድ ስፍራዎች የሚደረገው ውጊያ አሁንም ቀጥሏል። ዛሬ ይህ ከተመዘገበባቸው አካባቢዎች ውስጥ በጎጃም ቀጠና መርጦ ለማርያም አካባቢ የሆነው የሚጠቀስ ነው። በዚህ ቀጠና በከተማና ዙሪያው የተኩስ ልውውጥ መደረጉ ከመገለጹ ባሻገር ያጋጠመው ጉዳትን በተመለከተ በግልጽ ግልጽ አልተነገረም። በጎንደር ቀጠና ከጎንደር ወደ ማክሰኝት በመጓዝ ላይ የነበሩ በዋናነት ደግሞ የአድማ ብተና አባላትን ያዙ ተሽከርካሪዎች ላይ የደፈጣ ጥቃት ተፈጽሞ ቁሳዊም ሰብዓዊ ጉዳትም እንዳስከተለ ተሰምቷል። ከሰሞኑ በአማራ ክልል እየተደረጉ ያሉ ውጊያዎች በአገዛዙ በኩል ስለ ጦርነት ይቀርብ የነበረውን ማብራሪያ መልክ የለወጡ ናቸው። ከአመታት በፊት በአስር በመቶ አቅማችን ብቻ አጠናቀቅናቸው የሚለው ገለጻም ከሶስት ወራት በፊት ደግሞ አስር በመቶ ብቻ ቀሩን ወደሚል ተቀይሮ ነበርም ከሰሞኑ ደግሞ ሻዕቢያ ና ህወሓት ከፋኖ ጋር ተቀናጅ ተወጉን የሚለው ላይ ተደርሷል። የሆኖ ሆኖ በሰሜን ወሎ ዞን የተወሰኑ ቦታዎች ላይ የደረሱ ጥቃቶች በርካታ የመከላከያ ሰራዊት አባላትን ላላስፈላጊ መስዋዕትነት የዳረጉ ናቸው። ከእነዚህ ሰሞነኛ ጥቃቶች ጋር በተያያዘ ወታደራዊ አዛዦችን ማብራሪያቸውን አከታትለው ሲሰጡ ሰንብቷል። የሀገሪቱ ጦር ምክትል ኤታማዦር ሹም አበባው ታደሰም በፋኖ ላይ ስለሚደረግ ዘመቻ ኮምቦልቻ፣ ባህርዳርና ጎንደር ላይ እየመከሩ ባሉበት ተመሳሳይ ወቅት ነበርም የፋኖ ኃይሎች ዘመቻዎችን የከፈቱት እሳቸው ፋኖን ምስራቅዝ በአንድ ሳምንት ጨርሰው በሚል ባህርዳር ላይ እየተናገሩ የሀገሪቱ ወታደሮች ደግሞ ወልዲያ ዙሪያ በድሮን ጭምር እየታገዙ ይዋጉ ነበርም። የሆነ ሆኖ አሁን ምስራቅዝ ብቻ ሳይሆን የፋኖ ኃይሎች ይዞታዎች ላይ ጥቃት ለመክፈት በሚል ሌሎች እዞችም ስምሪት እንደተሰጣቸው ነው የታወቀው። በተለይም በሰሜን ወሎ ወልዲያ ቀጠና፣ በአፋር ሀራ መስመር በርካታ ኃይል መግባቱ ተነግሯል። ወደ ጎጃም ቀጠናም የምዕራብ እዝና ደቡብ እዝን ጨምሮ ወታደሮች እንዲገቡ እየተደረጉ ስለመሆኑና የሰሜን ምዕራብ ዚ ውጊያ ትኩረት ደግሞ ወደ ጎንደር እንዲሆን አቅጣጫ መቀመጡም ተሰምቷል። ይህ እነ ጀኔራል አበባው የክልሉ የጸጥታ ኃይል ጋር በመጣመር የምንፈጽመው ነው ሲሉት የነበረ ዘመቻ አካል ነው። በእርግጥ ጀኔራሉ ከትናንት በስቲያ ይህ ከአምስት ዓመታት ለበለጠ ጊዜ ከወንድሞቹ ጋር እንዲዋጋና እየተዋጋም እንዲቀጥል ያደረጉትን ሰራዊት ሌላም ጦርነት አቅደልናሃልና ለዚህም ተዘጋጅ ብለውት እንደነበር የሚታወስ ነው። ደማችንን ዋጋችንን ከፍለን ለትልቁ ግዳጃችሁ መዘጋጀት አለባችሁ። ለትልቅ ኃላፊነት ራሳችሁን ማዘጋጀት አለባችሁ። የደገሱለት ሌላኛው ጦርነት የትኛው ነው የሚለው በንግግራቸው ላይ ባይገለጽም የብዙዎች ግምት ግን ያው የተለመደው ወደ ሰሜናዊ የሀገሪቱ ክፍል እንደሆነ ነው። የፋኑ አመራሩ አስረስ ማረ ደግሞ ብልጽግና ተፍረክርኳል፣ መልሶ እንዳይደራጅ ማድረግ ነው ስራችን ሲሉ ይናገራሉ። አብይ አህመድና አገዛዛቸው የቀራቸው ብቸኛ አቅም መንግስት በመባላቸው የታጠቁት የቴክኖሎጂ አቅም ነው ሲሉ ጠቅሰው ድሮን በማሰማራት የሚያሸንፉ ይመስላቸዋል። በድሮን አሜሪካም በሶማሊያ ና አፍጋኒስታን ውስጥ ማሸነፍ እንዳልቻለች ማስታወስ ያሻል ይላሉ። በሌላ በኩል እየመጡ ነው ይባል ነበር የተደረሱ እያሉ ሰዎች ይጠይቃሉ። እኛ አራት ኪሎ ድረስ መሳሪያ እየጠኮስን እንድንገባ መጠበቅ ተገቢ አይደለም ሲሉም ማብራሪያቸውን አቅርቧል። ጎጃም መጦ የጎንደር መጦ ቤተሰቡ የባለ መጠየቅ ያልቻለ ግን አዲስ አበባ የተቀመጠ ዘገዩ መቼ ነው የሚመጡ ይላል። አዲስ አበባ ላይ እኮ ውጊያ የሚደረገው አይደለም የሆነችው። ቦሌ ችቦ ለኩሶ ለድግስ አይደለም የምትሄደው የአራት ኪሎ መንበረ ስልጣን የምትነቀንቀው የምታሸንፈው እዚህ ነው፣ የምታሸንፈው ዘበኛውን ሰራዊቱን በመምታት ነው። የአራት ኪሎ የአረመን የቁንጮ አውሮፕላን አስጠግቶ ወይ ዩናይትድ አረብ ምሬት ይሄዳል፣ ወይ የሆነ አፍሪካ ሀገር ይሄዳል። መንግስቱ ኃይለ ማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አደሉ። ጠላቴ የሚለው አካል ወሳኝ ወሳኝ ወሳኝ ኮሪደር ውስጥ የተቆጣጠሩለት ነው ሄደው ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን አራት ኪሎ ምናምን እያልን አዲስ አበባ ምንሄድ ይመስላቸዋል፣ እንደዛ አይደል? ይህ በእንዲህ እንዳለ በወሎ ቀጠና የቆሰሉ ምርኮኛ ወታደሮች ተላልፎ መሰጠታቸው ታውቋል። ዓለም አቀፉ የቀይ መስቀል ማህበር የፋኖ ኃይሎች የማረኳቸውን የሰራዊት አባላትን መጎብኘቱንም ይፋ አድርጓል። ከሰሞኑ የመከላከያ ሰራዊቱ በሰሜን ወሎ በተለይ ሙጅ አካባቢ ባደረገው ውጊያ በርካቶች እንደተማረኩበት የሚታወቅ ነው። በእርግጥ በአስር ሺዎች የሚቆጠሩ የሀገሪቱ ወታደሮችን በትግራዩ ጦርነት ወቅት እንዲማረኩ አድርገው በኋላ ላይ የታላቁ ሩጫ ሰልፈኞች ናቸው ሲሉ የብልጽግናው ሰዎችና ወታደር አዛዦች ክደዋቸው እንደነበር የሚታወስ ነው። የሆነ ሆኖ ከሰሞኑ በነበረ ውጊያ የተማረኩትን ወታደሮች በተመለከተም በቀጠናው የሚንቀሳቀሰው የፋኖ ኃይል አመራር ምሪ ወዳጆ ከፍተኛ ያለው ኃይል ምርኮኛ ይዘናል፣ እናም እንደ ቀይ መስቀል ያሉ ተቋማት እንዲረከቡን ጥሪ እናቀርባለን ማለታቸው አይዘነገም። ለቀይ መስቀል ጥሪያችንን የምናቀርበው በርካታ ቁስለኛዎች ስላሉን፣ እያሳከምን ነው ያለነው። እኛ ተዋጊዎች ነን እንደሚታወቀው ከፍተኛ ድጋፍ ያስፈልገናል። የማረክ ነው ምርኮኛ። በጣም በርካታ ምርኮኛ ስላለብን ቁስለኛዎችንም እንዲያሳክምልን እንጠይቃለን። ምርኮኛዎችንም አጠቃላይ ቢረከበንና እንደ ሰብአዊ የሚያደርገውን ድጋፍ አድርጎ ቢይዝልን፣ ዝም ብለን ብንለቃቸውም እየሄዱ ድጋሜ እየተዋጉን እየመጡ ስለሆነ ስለዚህ ዝም ብለን ማስቀመጡ ደግሞ ካለው የአቅም የሕክምናው የኢኮኖሚው የፋኖ ኃይሎች በዚህ ቀጠና በሁለት ቀናት ውስጥ በፈጸሙት ጥቃት ብቻም ከ500 በላይ ምርኮኞች እንዳሏቸው ከዚህ በፊት ገልጸው ነበርም። የዓለም አቀፉ የቀይ መስቀል ተቋምም ይህንን ጥሪ ተቀብሎ እየሰራ እንደሆነ ዛሬ ይፋ አድርጓል። የተቋሙ አንድ አመራር ማርቲን ታህልማን ባለፉት ተከታታይ ቀናት ውጊያው ተጠናክሮ ቀጥሏል፣ በተለይም በሰሜን ወሎ ዞን ሲሉ ገልጸው በላሊበላና ወልዲያ መካከል ያለው ቀጠና የዚህ ጦርነት ማዕከል እንደነበር አብራርቷል። በርካታ ተዋጊ ወታደሮችና ኃይሎች ተገድለዋል፣ ቆስለዋል። ነዋሪዎች ደግሞ ከጉዞ ታቅበው ነው የሰነበቱት። ትምህርትና የጤና አገልግሎቶችም ተስተጓጉሏል ሲሉም አክሏል። ባለፉት ቀናት ዓለም አቀፉ የቀይ መስቀል ተቋም በወልዲያ ቆቦና ላሊበላ ባሉ ሶስት ሆስፒታሎች እንደዚሁም በሌሎች ሁለት የጤና ጣቢያዎች ላይ ተመሳሳይ ተግባር አከናውኗል፣ ያሉት አመራሩ ከፋኖ ጋር አደረግነው ያሉትን ስምምነት በተመለከተም ገለጻ አቅርበዋል። ከሁለት ቀናት በፊት ከፋኑ ኃይሎች ጋር ባደረግነው ስምምነት ክፉኛ ቆስሎ የነበሩ 16 ወታደሮችን ወደ ወልዲያ መውሰድ ችለናል። ይህ በአማራ ፋኖና በአለም አቀፉ የመስቀል ተቋም መካከል የተደረሰ ስምምነት ነው በማለት

እየያዝንም ተመልክተናል ሁለቱም የጦርነቱ ተሳታፊ ኃይሎች ዓለም አቀፍ የሰብአዊነት ሕግን እንዲያከብሩ ምን ጀነራል ጻድቃን ገብረ ትንሳኤ አሰብን ለመቆጣጠር የብልጽግናው መንግስት ሊያደርገው ያሻል በሚል አማራጭ አቅርቧል። ከአምስት ዓመታት በፊት ለኢትዮ ፎረም የገለጹትና አሁን የተናገሩት ጉዳይም አብሮ እየተነሳ ያለ ነው። ሌትናንት ጀነራል ጻድቃን ከአንድ የሀገር ውስጥ ሚዲያ ጋር ከሰሞኑ ያደረጉት ቃለ ምልልስ መነጋገሪያ ሆኖ ቀጥሏል። ከጀነራል ታደሰ ወረደ ከማኅበረ ዴጎ ጭፍጨፋና ጽምዶ ጋር በተያያዘ ያነሷቸው ሀሳቦች ደግሞ የበለጠ ትኩረትን አግኝተዋል። የሆኖ ሆኖ በቋሚነት ሲያነሱት የሚደመጠውና አሁንም የማብራሮት ጉዳይ ኢሳያስና አሰብን የተመለከተው ነው። ጀነራሉ ከአምስት ዓመታት በፊት ከኢትዮ ፎረም ጋር በነበራቸው ቆይታም በተለይም ብልጽግና ከሻቢያ ጋር የጫጉላ ሽርሽር ላይ በሚገኝበት ኢሳያስንም ጅማም ሐዋሳም እያዞረ በሚያስጎበኝበት ሰሞን ውዲያፎ ምን መናገር የሚያስቀዘፍ በነበረበት አጋጣሚ ጻድቃን ስለ ኢሳያስ ጸረ ኢትዮጵያ እንቅስቃሴዎች ይናገሩ ነበር። በተለይም ደግሞ ከአሰብ ጋር በተያዘ ሻቢያ ከሁለት አስርት ዓመታት በፊት ኢትዮጵያ ላይ የከፈተውን ጦርነት ተከትሎ ያኔ ማስተካከል ይቻል እንደነበር እምነታቸውን ገልጸው አሁንም ግን መፈንዳቱ አይቀርም ሲሉ ነበር በወቅቱ ለጣቢያችን የተናገሩት። ኢትዮጵያ ተወደደም ተጠላም በጂኦግራፊክ አቀማመጡ፣ በህዝብ ብዛቱ፣ ባለው ሪሶርስ የቀይ ባህር ኃይል መሆኑ አይቀርም። አሰብ ላይ የነበረኝ አቋም አሁን ያነሳሁት አይደለም። ሰንትራል ኮማንድ እያለሁም ያነሳሁት ጉዳይ ነው። አሰብ የኢትዮጵያ መሆን አለበት። ይሄ ጦርነት እየተካሄደ በነበረበት ወቅት ይህን እነሱ ራሳቸው የጀመሩትን ጦርነት መነሻ አድርገን ጠቅላላ አረንጅመንቱን ሪቫይዝ የምናደርግበት ኦፖርቹኒቲ ስለሰጠን ይሄንን ኦፖርቹኒቲ እንጠቀምበት የሚል አመለካከት ነበረኝ። ፕሬፈራብሊ በሰላማዊ መንገድ በስምምነት በሰላም መምጣት አለበት። አሁንም ያ ካልተደረገ የጊዜ ጉዳይ ካልሆነ በስተቀር መፈንዳቱ አይቀርም። ጀነራሉ በሰሞነኛ ማብራሪያቸው የብልጽግናው መንግስት በንግድ ስምምነት ወደብ ማግኘት የሚለውን አልተቀበለውም የሚለውን አንስተው አሰብ አሁንም ለደህንነትም ለኢኮኖሚ አስፈላጊ ነው፣ ስትራቴጂክም ነው ሲሉም አቅርቧል። ኢትዮጵያ የባህር በር ሳይኖራት እዚህ ሀገርም እዚህ ቀጠናም ሰላም አይኖርም የሚሉት ጀነራል ጻድቃን፣ አሁንም ኢትዮጵያ በርስ በርስ ጦርነት እየደማች ነው ሲሉ አንስተው ኢሳያስና ህወሓትን እንደዚሁም እንደፋኖ ያሉ ታጣቂዎችን ተጠያቂ አድርገዋል። አሰብን የመመለሻ አማራጩ የአስመራ አስተዳደርን ሰላማዊ መንገድን የመፍቀድ እድሉም የማይቻል በመሆኑ ወታደራዊ አማራጭም ሊኖር ይችላል ሲሉም ነው የተደመጡት። የባህር በር አክሰስ፣ አስተማማኝ አክሰስ ሳይኖረን ሰላም ይኖራል እዚህ ሀገር፣ ሆርን ኦፍ አፍሪካ ውስጥ ሰላም ይኖራል ብሎ ማሰብ አይቻልም። ኢሳያስ የሚመራው የኤርትራ መንግስት አቋም የታወቀ ነው። እንትን አድርጓል ይሄ የህልውናቸው መለኪያ እንደሆነ አድርገው ነው አስቀምጠውት ያሉት። በሰላማዊ ፖለቲካዊ ዲፕሎማቲካዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቱ ጉዳይ በጣም አጠራጣሪ ነው የሚመስለው። ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይህም ዝግ አይደለም። ሁል ጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼት መርጠዋለህ ነው እንጂ ሁሉ የፖሊሲ አማራጭ ነው። ኮሎኔል ደመቀ ዘውዱ በሰጡት መግለጫ ላይ ከወደ ትግራይ ምላሽ ተሰጥቷል። የጀኔራሉ አስተዳደር ምላሽ የፌዴራል ተቋማትን በመተው የተሰጠ ምን የሆነው ትናንት ኮሎኔል ደመቀ ዘውዱና አቶ አሸተ ደምለው የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው፣ በአካባቢው ሰላምን ለመፍጠር አንድን ማህበረሰብ አፈናቅለህ አንዱን ማኖር የሚቻል አይደለም ሲሉ ለብልጽግናው ልሳናት ተናግረው ነበር። የጀኔራል ታደሰ ወረደ አስተዳደር በትናንቱ በዚህ ማብራሪያ ላይ በሰጠው ምላሽ ደግሞ የአማራ ሚዲያ ኮርፖሬሽን ላይ የተላለፈውና በአማራ ክልል ወልቃይት ጠገዴ የሰቲት ሁመራ ዞን አስተዳደር ተፈናቃዮችን ለመቀበል ተዘጋጅቷል በሚል የተሰራጨው መረጃም የምዕራብ ትግራይ ግዛትን የወልቃይት ጠገዴ የሰቲት ሁመራ ዞን ብሎ የጠራ የተሳሳተና የቀጠል አገላለጽ ነው የሚል ነው። በርካታ የትግራይ ተፈናቃዮች ከዚህ አካባቢ ተፈናቅለው የመከራ ሕይወትን እየገፉ ቢሆንም ይህንን ድርጊት የፈጸሙ አካላት ራሳቸውን ንጹሕ አድርገው የቀረቡበት ነው እያለም ይቀጥላል። የፕሪቶሪያው የሰላም ስምምነት አሁንም ተፈጻሚ እንዲሆን የሚመለከታቸው አካላት ኃላፊነታቸው ሊወጡ ይገባል የሚለው የትግራይ ጊዜያዊ አስተዳደር መግለጫ በድጋሜ የትግራይ ህገ መንግስታዊ ግዛትን በተመለከተ በሚዲያው የተሰራጨው መልእክት እንዲስተካከል እንጠይቃለን ብሏል። የፌደራል መንግስቱ እንደዚህ አይነት ስህተት በሚሰሩ አካላት ላይ ህጋዊ እርምጃ እንዲወስድ በሚልም ተነስቷል። ይህ የጀነራል ታደሰ ወረደ አስተዳደር መግለጫ አወዛጋቢ ያደረገው ግን ብልጽግና ብልጽግና ላይ እርምጃ ይውሰድል ብሎ መጠየቁ ነው። መግለጫው በአማራ ክልል ሚዲያ ኮርፖሬሽን የተላለፈ ዘገባ ይበል እንጂ፣ ይህ መረጃ ግን ከዚህ ሚዲያ አስቀድሞ በሁሉም የብልጽግናው ልሳናት በኩል የተሰራጨ ነው የአራት ኪሎ የአስተዳደር ልሳናት የኢትዮጵያ ዜና አገልግሎትን ጨምሮ የወይዘሮ አዳነች አቤቤ አስተዳደር ልሳን ኤኤምኤንና ሌሎችም አስተዳድሮ ክስ ያቀረበበትን ዘገባ አሰራጅተውታል። ከዛም ተሻግሮ የአብይ አህመድ ፓርቲ የሆነው ብልጽግናም በይፋዊ ገጹ ላይ ይህንኑ አሰራጅተውታል። የአስተዳድሩ መግለጫ ክሱ ለማን ነው ወይንስ አለ ለመባል ያክል ነው የሚል ጥያቄ የሚያስነሳውም እዚህ ጋር ይሆናል። በኦሮሚያ ክልል በርካታ ነዋሪዎች ተገደሉ መኖሪያ ቤቶች ተቃጠሉ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ሰዎች ተገድለዋል ታግቷል ጅማ ዞንን ጨምሮ በደቡብ ምዕራብ ኢትዮጵያ አካባቢዎችም ከማዕከላዊ የሀገሪቱ አካባቢዎች በሚያገናኘው የጊቤ መንገድ ላይ የአሽከርካሪዎች ግድያ መነጋገሪያ ሆኗል በሚራክል ውስጥ ያለች እያሉ ያገዛዙ ሰዎች በሚገልጿት ኢትዮጵያም በአማራና ኦሮሚያ ክልሎች ከሚደረጉ የተለመዱ የውጊያ ውሎች ባሻገር በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶች ነዋሪዎችን ሰቆቃ ውስጥ የከተቱ ናቸው

አባቡ የሚባለው ደግሞ ከነባለቤቱ ነው ያገደሉት። የአስር አመት ውጡ ነጻ ልጅ ሰው ማለቀኝችም ሰው ሜዳ ላይ ሲሆንና መቼም በቀጠናው የተገደሉ ንጹሐን ዜጎች ትናንት በአካባቢው በሚገኘው ሀሮ መድሀን ያለመቀበራቸውን የገለጹ አንድ የዓይን እማኝ ታግቶ የተወሰዱት ግን ምን ውስጥ እንዳሉ እስካሁን አለመታወቁን ተናግረው አንዲት እናትና አባቷን ይዘዋት ሄዷል። ሌሎች ደግሞ ከብቶቻቸውን ስለነዱባቸው ባለቤቶቹም አብረው ነው ይዘዋቸው የሄዱት በማለት አስረድተዋል። ቤተሰቦቻቸው እንዲህ የተገደሉባቸው ለዘመናት ያፈሩት ቤታቸውም የነደደባቸው ዜጎችን ሆድ የደ ብልጽግና ሹማምንት የሚሰጧቸው መልስ ግን የሞታችሁትም ሰላም ያጣችሁትም ጭንቅላታችሁ ውስጥ እንጂ ሰላም ነው በማለት ነው። ሰላም የለም ብሎ ሰው ጭንቅላት ውስጥ ስላስገባ ሰላምን በንጽጽር ለማየት ይቸገራል እንጂ አንጻራዊ ሰላም አለ። ባይኖርማ ግብርና አያድግም፣ ኢንዱስትሪ አያድግም፣ ማዕድን አያድግም። ማህበራዊ ሚዲያ እና በአሉታዊ ሚዲያ ላይ ያለው ካልን በስተቀር ተጨባጭ እውነታው ሲታይ በኢትዮጵያ ከገሮ ቤታችንም ሳይሆን ከየትኛውም የተሻለ ስለው። ይህ በእንዲህ እንዳለ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ትናንት በከፈቱት ጥቃት አራት ሰዎች መገደላቸው ተሰምቷል። ነዋሪዎቹ ከአጎራባቸው የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያላቸው ታጣቂዎች ጥቃቱን ያደረሱት ሚካኤል ቀበሌም ሰመሮ በተባለው መንደር ከምሽቱ 12 ሰዓት አካባቢ ነው። የመንደሩ ነዋሪዎች አራት አርሶ አደሮችን ከቤት በማውጣት በጥይት ደብድበው ገድለዋል። የተቀረው ነዋሪ ተደናግጦ ከመንደሩ መሸሽ ሲጀምር 15 የመኖሪያ ጎጆዎችን በሳት አቃጥሏል። ማምለጥ ያልቻሉ ሲ ሴቶችና ሕጻናትን ጨምሮ አስር ሰዎችን አግተው ወስደዋል ብለዋል። ዛሬ የአራቱን አስከሬን መቅበራቸውን የተናገሩት ነዋሪዎቹ በታጣቂዎቹ ታግተው የተወሰዱት ሰዎች እስካሁን በህይወት ስለመኖር አለመኖራቸው የሚያውቁት ነገር እንደሌለም ነው የገለጹት። ሰሞነኛው የጸጥታ ቀውስ ከዚህ በፊት በአንጻራዊነት እየተሻሻለ ነው የሚባለውን አካባቢ ጭምር የጎበኘም ሆኗል። በጅማ ዞን ጨምሮ በደቡብ ምዕራብ ኢትዮጵያ አካባቢዎችን ከማዕከላዊ የሀገሪቱ አካባቢዎች በሚያገናኘው የጊቤ መንገድ ላይ ተጋርጧል የተባለው የጸጥታ ችግር ፈተና እየደቀነ መምጣቱን አሽከርካሪዎች ይናገራሉ። በዚህ ሳምንት ብቻ በደረሰ የታጣቂዎች ጥቃትም አንድ ሹፌር ህይወቱ አልፎ አንዱ ደግሞ የመቁሰል አደጋ ደርሶበት ሐኪም ቤት መግባቱም ነው የተሰማው። በዚህ መስመር መንገደኞችም ደጋግመው ታግቷል። እነ ሽመልስ አብዲሳ እንዲህ ያለ ሁኔታ ላይ ለዓመታት የገዙትን ክልል ነው እንግዲህ ፍጹም ሰላማዊ ያደረግ ነው ሲሉ የሚሰሙት የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆነ። እንደ የመን ና ሀይቲ ካሉ ሀገራት ጎራም ተሰልፏል። ብልጽግና የሀገሪቱን የምጣኔ ሀብት ፖሊሲ ልና አይኤምኤፍ ከሸጠ ጊዜ አንስቶ የብር የመግዛት አቅም የቁልቁለት ጉዞ ቀጥሏል። ዜጎች የቆጠቡትን ገንዘብን በአንድ ሌሊት ወደ እጥፍ በተጠጋ መጠን ቀንሶ አግኝተውታል። የብርና የዶላር የምንዛሪ ልዩነት መስፋት ብቸኛው የኢኮኖሚ ውድቀት ማሳያ ተደርጎ ባይታይም እንደ ኢትዮጵያ ባሉ ሀገራት ግን የዚህ ግልጽ ማሳያ ተደርጎ ይወሰዳል። እየተገባ እየተጋደደ በሚገኘው የአውሮፓውያኑ 2025 ዓመትም የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆኖ መመዝገቡን አንድ ሰሞነኛ ሪፖርት አሳይቷል። በየጊዜው እያሽቆለቆለ ለመጣው የኢትዮጵያ ብር መዳከም በርካታ መንስኤዎች ቢኖሩም ዋነኛው ምክንያት ግን የኢኮኖሚው አለመረጋጋት ስለመሆኑም ኤክስ ኤስኮም የተባለ የምጣኔ ሀብት ተቋም ከሰሞኑ ይፋ ባደረገው መረጃ ላይ ጠቁሟል። በተቋሙ መረጃ መሰረት በየአመቱ ካለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢራን፣ ሊባኖስ እና ዚምባብዌን አስከትላም አንደኝነቱን ደረጃ የያዘች ሲሆን ኢትዮጵያ ደግሞ ከየመን ቀጥሎ ከሀይት ደግሞ ተሽላ በሃያ ስድስተኛ ደረጃ ላይ ነው የተቀመጠችው የኢትዮጵያ ብር ባለፈው የፈረንጆች ዓመትም ከሳራ በታች ካሉ ደካማ ገንዘብ ካላቸው ሀገራት ተርታ እንደሚመደብ የዓለም ባንክ ባወጣው መረጃ መግለጹ ይታወሳል። አገዛዙ የብር የመግዛት አቅምን በእጅጉ እያዳከመ የተወሰኑ ሽብሮችን ደሞዝ ጨመርኩ እያለ ቀጥሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በድጋሜ በኖቤል ሽልማት መሸነፋቸው መነጋገሪያ ሆኖ ውሏል። ከዚህ በፊት ደጋግመው ኖቤል ይገባቸው እንደነበር ሲገልጹ የሚደመጡት ትራምፕ በቬንዚዌላዊቷ ፖለቲከኛ አሁንም ተሸንፏል። ፕሬዚደንት ዶናልድ ትራምፕ በተለይም ጠቅላይ ሚኒስትር አብይ አህመድ ያገኙት የኖቤል ሽልማት ለእሳቸው ይገባ እንደነበርና እሳቸው ባስቆሙት ጦርነት እንደወሰዱባቸው ከዚህ በፊት ሲገልጹ ተደምጧል። የሆኖ ሆኖ የቬንዚዌላ ተቋሚ የፖለቲካ መሪ የሆኑት ማርያ ማቻዶ በሀገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና ሀገራቸው ወደ ዲሞክራሲ ሽግግር እንድታደርግ በመታገላቸው የዚህ ዓመት የኖቤል ሽልማትን ማሸነፋቸውን ኮሚቴው አሳውቋል። የተቃውሞ ፖለቲካ መሪዋ ማቻዶ ዶናልድ ትረምፕ በተደጋጋሚ ሽልማቱ እንደሚገባቸው ቢናገሩም በሀገራቸው ያለውን አምባገነናዊ መንግስት በመታገላቸው ለሽልማት መብቃታቸውም ተገልጿል። የኖቤል ኮሚቴ ሰብሳቢው ፖለቲከኛዋ ማሸነፋቸውን ሲገልጹ በፈረንጆቹ 2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲ ነበልባልን የምታስ ለማስቀጠል ሴት መስጠቱን ተናግሯል። አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልበሙሉ ሙሉ የነጻነት ጠበቃዎችን እውቅና መስጠት ይገባል ሲሉም ነው ያከሉት። ኮሚቴው ማሪያ ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉ እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማትን መሸለማቸውንም ገልጿል። የኮሚቴው ሰብሳቢ በንግግራቸው ላይ ማቻዶ ዋና የአንድነት ምሳሌ ሆና ቆይታለች ብሏል። በዲሞክራሲ ማዕከላዊነት ላይ የተቀመጠው ይህ ነው ባነስ ማማም እንኳን በህዝብ የበላይነት መመራት አለበት የሚለውን መርሆ ለመከላከል ያለን ፍላጎት ነው። ዲሞክራሲ አደጋ ላይ በወደቀበት በዚሁ ወቅት ይህንን የጋራ አቋም መከላከል ከመቸውም ጊዜ በላይ አስፈላጊ ነው ብሏል። የአምሳ ስምንት ዓመቷ ኢንጂነር ማሪያ ኮሪና ማቻዶ ባለፈው ዓመት በተካሄደው የሀገሪቱ ፕሬዝደንታዊ ምርጫ ላይ እንዳይሳተፉ በፍርድ ቤት ታግዷል። ምርጫው በዓለም አቀፍ ደረጃ ነጻም ሆነ ፍታዊ አይደለም በሚል ውድቅም ተደርጓል። ምንም እንኳን በምርጫው እንደሚያሸንፉትን ቢያዎች ቢያሳዩም እንዳይሳተፉ በመደረጉ ፕሬዚደንት ኒኮላስ ማዶሮ ለሶስተኛ ጊዜ አሸናፊ ሆኖ በስልጣን ላይ ቀጥሏል። ማቻዶ የኖቤል የሰላም ሽልማት ማሸነፋቸውን በተደበቁበት ሆነው ሲሰሙ በጣም ደንግጫለው በደስታ ብዛት ደንግጫ ያለው ብለዋል። ይህን ሽልማት በተመለከተም ግምት ሲሰጣቸው የነበሩት ዶናልድ ትረምፕ አለማሸነፋቸው መነጋገሪያ ሆኗል። የዋይት ሀውስ የኮሚኒኬሽን ዳይሬክተር የሰላም ስምምነቶችን ማድረግ ጦርነቶችን ማስቆምና ህይወቶችን ማዳናቸውን ዶናልድ ትረምፕ ይቀጥላሉ ብለዋል። ለሰብአዊነት ልብ አላቸው። እንደዚሁም እንደርሱ ያለ በፍቃዱ ተራናን ማንቀሳቀስ የሚችል ማንም የለም። የኖቤል ኮሚቴ ከሰላም ይልቅ ፖለቲካን እንደሚያስቀድም አረጋግጧል ሲሉ ከሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።